በክልሉ ፍትሐዊ የመንገድ ተደራሽነት እንዲኖር ለማድረግ የመንገድ ልማት ስራ እየተሰራ እንደሚገኝ የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ገለጸ። የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ኃይለማርያም ተስፋዬና የክልሉ መንገዶች ባለስልጣን ዋና ስራ አስኪያጅ ኢንጂነር ዘብዲዮ ሴካ በጎፋ ዞን የመንገድ ግንባታ ፕሮጀክቶች ያሉበትን ደረጃ ተመልክተዋል። አመራሮቹ የቦልቂ ዳዳ መሎጋዳ እና በውባ ደብረ ፀሐይ ወረዳ ከንቾ ባኢ ደብረ ፀሐይ የመንገድ ፕሮጀክት ምልከታ አድርገዋል። የቦልቄ ዳዳ መሎጋዳ እስከ እርግኖ ወንዝ ድረስ ያለውን የመንገድ ግንባታና ጥገና ስራ በተያዘው በጀት ዓመት ለማጠናቀቅ እየተሰራ መሆኑን በጉብኝት ወቅት ተገልጿል። በኡባ ደብረ ፀሐ ወረዳ በደጋማው አካባቢ የሚገኙ ቀበሌያትን ከወረዳው ማዕከል ጋር የሚያገናኘውና 24 ኪሎ ሜትር የሚሸፍነው የከንቾ ባኢ ደብረ ፀሐይ መንገድ ፕሮጀክት 10 ኪሎ ሜትር የሚሆነው መገንባቱ የሚታወቅ ነው። የፕሮጀክቱ ግንባታ ባለመጠናቀቁ ምክንያት በአካባቢው የሚኖሩ ህዝቦች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረባቸው መቆየቱም ተጠቁሟል። የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ኃይለማርያም ተስፋዬ በሰጡት ማብራሪያ በክልሉ በዘጠና ቀናት ውስጥ ሊጠናቀቅ ያቀድናቸው መንገዶች ድጋፍና ክትትል እያደረግን እንገኛለን በማለት ከዚህ ውስጥም እንደ ቡልቂ ዳዳጋዳ፣ ጋዳ የሚወስደው መንገድ አንዱ ሲሆን፣ ይህንን መንገድ ባለን አቅም ተረባርበን እናጠናቀቃለን ብለዋል። በክልላችን በዘጠና ቀናት ውስጥ ልንሰራ ያቀብናቸው መንገዶች በተቻለ መጠን ቢያንስ በአንድ ዞን ውስጥ አንድ የመንገድ ፕሮጀክት ማጠናቀቅ መቻል አለብን። ሰፋፊ ዞኖች ላይ ደግሞ ሁለትም ሶስትም መንገዶችን ማጠናቀቅ አለብን እና እነዚህ መንገዶች እየተሰሩ ያሉበትን ስራ ድጋፍና ክትትል በማድረግ በቦታው ችግሮቻቸውን ለመፍታት የሚያስችል ክትትሎችን እያደረግን ያለ ነው። ከዚህ አንጻር በሶስት ፕሮግራሞች መንገድ ይሰራሉ። በክልላችን በገጠር መንገድ፣ በዩራፕ እና በገጠር ትስስር ተደራሽነት መንገድ በሚባሉ ፕሮጀክቶች ይሰራሉ። ከዚያ ከዚህ ውስጥ አንዱ ዛሬ እየጎበኘን ያለነው ከቡልቂ ወደ መለ ጋዳ የሚሄድ መንገድ ጉብኝት እያደረግን ያለ ነው። አሁን ያለንበት ቦታ ወደ 39 ኪሎ ሜትር ተጉዘናል። ይህ አካባቢ ከፍተኛ የሆነ ምርት ያለበት ቢሆንም መንገድ ግን የለውም። የመጣንበት መንገድም በጣም ፈታኝ ነው። ቀጣይም መንገዱን ሰርቶ ለማጠናቀቅ ብዙ ፈተናዎች ሊጠይቁት ይችላሉ። ግን ባለን አቅም ተረባርቦ ማጠናቀቅ የሚፈልግ ስለሆነ ቦታው ላይ ለማየት በማየትና ምላሽ ለመስጠት የሚያስችል ጉብኝት ነው እያደረግን ያለ ነው። አቶ ኃይለማርያም አክለው በክልሉ ፍትሐዊ የመንገድ ተደራሽነት እንዲኖር ለማድረግ የመንገድ ልማት ስራ እየተሰራ ይገኛል በማለት በክልሉ የተጀመሩ የመንገድና ድልድይ ግንባታ ፕሮጀክቶችን በማጠናቀቅ ህዝቡን ተጠቃሚ ለማድረግ ርብርብ እየተደረገ መሆኑን ገልጸዋል አሁን እንደሚታዩት ያለንበት ቦታ ድልድይ የተገነባበት ነው በጣም ረጅም ድልድይ ነው በኮንትራክተር አስገነባ ነው ነው ስፓኑ ብቻ ወደ 72 ኪሎ ሜትር ነው 72 ሜትር ነው ተጨማሪ ደግሞ ከግራና ቀኝ ያለው ሲጨምሩ ወደ 80 ሜትር የሚረዝም ድልድይ ነው የተገነባው ከዚህ አንጻር ትንሽ ፈታኝ ነው። በአጠቃላይ ትኩረት እያደረግን ያለ ነው፣ ፍትሐዊ የመንገድ ተደራሽነት እንዲኖር ለማድረግ የሚያስችሉ ስራዎችን ለመስራት ነው። በአብዛኞቹ አካባቢዎች የመንገድ ችግር ያለባቸው ለረዥም ጊዜ ጥያቄ እየጠየቁ የቆዩ አካባቢዎች አሉ። እነዚህን አካባቢዎች ደግሞ በቀመር ለመስራት ከባድ ነው የሚሆነው። በቀመር ለመስራት ከባድ ስለሆነ ያለን አቅም ሰብሰብ አድርጎ በፍጥነት መንገድ እየሰሩ ክልሎችም አካባቢዎች ሰብሰብ አድርጎ አቅም እየፈጠሩ መሄድ ይጠይቃል። ከዚያ አንጻር አንዱ በተቻለ መጠን የመንገድ ችግር ያለባቸው የፍትሐዊነት ጥያቄ ያለባቸውን ቦታዎችን ተደራሽ የሚያደርግ የመንገድ ልማት ስራ እንስራ በሚል ስለሆነ እሱ ላይ ያተኮረ ድጋፍ ናቸው ነው። የክልሉ መንገዶች ባለስልጣን ዋና ስራ አስኪያጅ ኢንጂነር ዘብዲዮ ሴካ በበኩላቸው ቡልቂ ዳዳ ጋዳ መንገድ ላይ በቀሪ ዘጠና ቀናት ላይ የቀሩ ስራዎችን ለማጠናቀቅ እየተሰራ እንደሆነ ተናግረው በዚህ ጠጠር የማልበስ ስራ እየተሰራ ነው በማለት ቁልፍ ችግር የእርግኖ ድልድይ ስራ ነበር። ይህንንም አጠናቀናል። በድልድይ ምክንያት የሚቸገረው ህዝብ ከችግሩ ተላቋል ብለዋል። ከቡልቂ ዳዳ ጋዳ መንገድ ላይ ዘንድሮ በነዚህ በቀዱት ዘጠና ቀናት ላይ የተወሰኑ ዲስታንስ የሚናጠናቅቅ ነው የሚሆነው። የመጀመሪያው ፓርት 23 ኪሎ ሜትሩ ከዚህ በፊት ዩራፕ መንገድ የነበረና ያው አካባቢው መሬቱ ስላይድ ያደርጋል ይንሸራተታል። መንገዱ ስለተበላሸ ደረጃ የማሳደግ ስራ ነው። አሁን ጠጠር የማልበስ ስራ እየሰራን አስፍተን እየሰራን ነው። እንግዲህ ከዚህ በፊት ታስታውሳላችሁ፣ እዚሁ ጎፋ ዞን ላይ የብዙ ሰው ህይወት ያለፈበት አካባቢ ነው። ስለዚህ መሬቱ አፈሩ የሚንሸራተት እና በጣም ፈታኝ የሆነ ደጋማ አካባቢ ከፍተኛ ሀይላንድ የሆነ ስለሆነ እዛው ላይ ትኩረት አድርገን እየሰራን ነው። ከዚህ በፊት ግን ከሁለት ሺህ ስድስት ጀምሮ ይህን መንገድ ከዳዳ ጀምሮ እስከዚህ እርጋኖ ወንዝ ድረስ ከፍተናል። ከፍታ ስራ ማለት ነው። ከዛ የተወሰኑ ቦታዎችን ጠጠር ለብሰን ነበር። ሆኖም ግን ቁልፍ ችግር የነበረን የዚህ የእርጋኖ ወንዝ ድልድይ ችግር ነው። በምንም አይነት ማለፍ የማይቻልበት እንግዲህ ከተፈጠረ ጊዜ ጀምሮ መኪና ያረገጠበት አካባቢ ነው። ስለዚህ ይህንን መንገድ በድልድይ ማሰር ግድ ሆነብን። ስለዚህ ይሄንን በክሊር ስፋኑ 72 ሆኖ በጠቅላላ ርዝመቱ 80 ሜትር የሆነውን ይህንን ትልቁን ድልድይ ሰራን በአመቱ አጠናቀን፣ ክፍያዎች ያደሩ ቢሆንም ግን በተሻለ ሁኔታ ማገናኘት ችለናል። ችለናል ይሄ ወንዝ ሰውን እየገበረ ነው እንግዲህ ህዝቡ የኖሮ ስለዚህ ይሄ ያ ታሪክ ሆኗል። እና በ እንደ መስሪያ ቤታችን እንደ ክልልም ትልቅ ርዝመት ያለው ድልድይ በታሪክ ሆኗል ማለት ነው። ስለዚህ ይሄን የሃይል አስቸጋሪ ቦታ ላይ ይህንን ሰርተው ተቋሙ ያለፈበት የተሳካ ጊዜ ነበር ማለት ይቻላል። ከዚህ ማዶ ደግሞ አዲስ ወረዳ መሎጋዳ ወረዳ አለ ያንን የማገናኘት ስራ ነው ከፍተናል። የተወሰነው የአፈር ስራ ሰርተን ወረዳውን ማገናኘት ይችለናል፣ ግን ደረጃውን የጠበቀ መንገድ ማጠናቀቅ አልቻልንም። ጠጠር የማልበስ ስራዎችን ትኩረት አድርገን እየሰራን ነው። መሀል መሀል ላይ ደግሞ ሳ ስራዎች አሉ እነዛንም ይከልሰን ትኩረት አድርገን እየሰራን ያለነበት ኢንጂነር ውባ ደብረ ፀሐይ ከንቾ ባኤ ደብረ ፀሐይ የደጋው ቀበሌያት ከወረዳው ጋር የማገናኘት ስራ እየተሰራ ይገኛል በማለት በዚህም ደረጃውን የጠበቀ መንገድ እንሰራለን ብለዋል። ኡባ ደብረ ፀሐይ ላይ ኬንቾ አሊ መንገድ ነው ጉብኝት የምናደርገው። ያም 14 15 ኪሎ ሜትር ያል ከፈታ ስራ ተሰርቷል። የተወሰነ ጠጠር የለበሰበት ከረጅም ጊዜ በፊት ማለት ነው። ያ ማለት ከ3 4 ዓመት በፊት ማለት ነው። ሆኖም ግን ዋናው የደጋማውን ህዝብ ከወረዳው ጋር የማገናኘት ስራ ነው። ስለዚህ ከፍ ያለ ተራራ ነው ያለው፣ ስላይድ ያደርጋል። አፈር አይነቱ ደግሞ አሸዋማ ነው ተራራው። ስለዚህ የመሸከም አቅሙ እና መንገድ ለማውጣት በጣም ቻሌንጅ የሆነበት ሁኔታ ነው ያለው። ይህንን ትንታገል፣ አንድ ትልቅ ኤክስካቫተር በናዳ የተበላበት ነው። ናዳው ቀጥታ ተራራ ተንዶ የተቀበረበት ሁኔታ ነው ያለው። ስለዚህ ያንን ትግል እያደረግን ለህዝቡ አክሰስ ለመፍጠር ዲዛይን አሻሽለን አሁን ወደ ተግባር እየገባን ያለንበት ሁኔታ ነው ያለው። በርግጥ አንድ ዶዘር አሁን አስገብተናል፣ ሌላ ኤክስካቫተር ተከትሎ ይገባል። ሌሎች ነገሮችም የማገናኘት ስራ በተለይ ህዝቡን ከወረዳ ጋር የማክፈት ስራ ነው ቅድሚያ የምንሰራው። ከዛ በኋላ ደረጃውን የጠበቀ መንገድ ለህዝቡ እናቀርባለን። የጎፋ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ጃኬት ዛይስ፣ እንደ ጎፋ ዞን የመልካም ማስተዳደር ጥያቄ ከሆኑ መንገዶች መካከል የመሎጋዳ መንገድ አንዱ ሲሆን፣ ይኸውም በክፍል እየተሰራ እንደሚገኝ ተናግረዋል። እንደ ጎፋ በጣም ትልቅ መልካም አስተዳደር ጥያቄ ሆነ የቆየው አንዱ መሎጋዳ ወረዳ ከዞን ማዕከል ጋር የሚያገናኘው መንገድ ፈታኝ መንገድ ነውና እዚያ መንገድ ላይ ገብቶ ማሽኖች እየሰሩ ነው። የተወሰነ የመንገዱ አካል የጠጠር ለማልበስ ዳምፕ ትራኮች ገብቶ ዳምፕ እያደረገ ነው ያለው። ስለዚህ ይህን የተወሰነውን መንገድ አካል እየተሰራ በዚህ ደረጃ እየሄደ ቀጣይ ያሉ ስራዎችን እንዴት ባለ ሁኔታ ወደሚፈልገው ደረጃ ማስከድ ይቻላል፣ እንዴት እዚያ ጋር ያለውን ችግር መፍታት ይቻላል የሚሉ ጉዳዮችን አብረን ሆነን ምልከታ የተደረገበት አቅጣጫ የተቀመጠ ሁኔታ አለ። ሌላኛው በኡባ ደብረ ፀሐይ ወረዳ ደጋ ቀበሌያት ከወረዳ ማዕከል ጋር ለማገናኘት በሚደረገው ስራ ላይ ያጋጠሙ ችግሮች እንዳሉ ጠቁመው በቀጣይ ማሽኖች ገብቶ ስራውን እንደሚቀጥልም ተናግረዋል። ሌላውም በኡባ ደብረ ፀሐይ ወረዳ ላይ የደጋው ቀበሌያት በጣም የመልካም አስተዳደር ጥያቄ ሆኖ የቆየውን ለመፍታት ሳይት ምልከታ ተደርጓል። እዛ ጋር በተለያየ ጊዜ የሚያጋጥሙን የገቡ ማሽኖች እዛጋ ሳይቱ ላይ ቆይቶ ከመስራት ጋር ተያይዞ የሚገጥሙን ችግሮች አሉ። አሁን ጊዜ ላይም ማሽኖች የተወሰነ አለ፣ የተወሰነ መግባት ያለባቸውም አለ። እነዛን እንዴት ባለ መልክ አስገብቶ ስራውን ለማስከድ አቅጣጫ ለመያዝ ነው የተከደው። በዚህ ሁኔታም ተክዶ ሳይቱን አይቶ ቀጣይ ላይ ማሽኖቹንም ጭምር ለማስገባት አቅጣጫም አስቀምጦ። የተወጣበት ሂደት ነው ያለው። በአጠቃላይ በክልሉ መንግስት በዞኑ መንግስት የሚሰሩ የመንገድ ፕሮጀክቶችንም በዞን መንግስትም የሚሰሩ የዩራ ፕሮጀክቶችን እንዴት መተጋገዝ አለብን የሚሉ ጉዳዮች ላይ የጋራም የምልከታም አድርገም አቅጣጫን የተቀመጡ ጉዳዮች ናቸው። ቀጣይም አቅም በፈቀደ መጠን እነዚህን የመልካም አስተዳደር የሆኑ መንገዶችን እየሰራ መብቴ እየተሰጠ የሚሄድበት አቅጣጫ ተይዟል። በጉብኝቱ የጎፋ ዞን የመንግስት ርዳት ተጠሪ እና የፖለቲካ እና ህዝብ ግንኛ ዘርፍ ኃላፊ አቶ ሀብታሙ ፈተና የዞኑ የመንግስት ርዳት ተጠሪና የአደረጃጀ ዘርፍ ኃላፊ አቶ ጳውሎስ ፋይል እና የወረዳው አስተባባሪ አካላት ተገኝተዋል።